ማዳመጽ ያለባችሁ ፍቅር እንዳወራችኝ ከሆነ በጣም እያስጨንቃት ያለው አንድ ጉዳይ አለ። ያውም የእናንተ ጉዳይ መሰለኝ። አዎ፣ ማለት ከእሷ ነው ወስጄ ስልክ የደወልኩላችሁ ሁሉንም ነገር ሳምንት አለው በእናንተ መሀል እየተፈጠረ ያለው ነገር በጣም እየጎዳትና እያስጨነቃት ነው ያለው። ትነቃለች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 ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልያለሁ። ይህም ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደረጉ የደውል ምክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው በድጋሚ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልሁኝ እስኪ ይሄንን ቻናል ፋንድሾች የት ናችሁ? የት ናችሁ? ሼር ሼር አድርጎ አስር ሺህ ማስገባት አቃታችሁ። በጣም ነው ያዘንኩባችሁ፣ በጣም ማለት ነው። አንድ ቀን በጅምላ እንደምዘቀዝቃችሁ እያሰባችሁ እንግዲህ፣ እያየናቸውን ኮሜንቶች እንደዚህ ነበብ ነበብ እያደረግን ለመወያየት እንሞክራለን። እንግዲህ ከዚህ ከእህታችን በረጅሙ እንደተናገረች ፉፉ ብሩኬም ለፍቅርዬ በጣም ጥሩ ሰዎች ናቸው። ፉፉ ፍቅረኛው ስለሆነ ብዙ ክፉና ደግ ያሳለፉ የሚዋደዱ ስለሆኑ በወሰነ ፐርሰንት ለየት ያለ ስሜት አለው የመሳሳት የመንሰፍሰፍ ሁኔታ አይቼበታለሁ ብሩኪ የወንድምነት ፍቅርን በጣም አይቼበታለሁ በወንድምነት ፍቅር ፍቅርዬን ይወዳታል እኔ ፉፉን ብሩኪም አሳዝነውኛል እንኳን ታረቁልን ድካም እንኳን ከንቱ አልቀረ እያለች ብዙ ኮሜንት በረጅሙ ጽፋለች እህታችን ማለት ነው ፍቅርዬ ፉፉን ተረጅ በጣም ነው የሚወድች ብሩኪ ለክፋት አይደለም እንደዚህ የሆነው እልህ ውስጥ ገብቶ ነው ሁሉም ሰላም እንድትሆኑ ምኞቴ ነው ክፉይ ነ ምስኪን እውነተኛ አፍቃሪ ነው። አላህ ያግዝ ያግዝህ። በቀጣይ ቪዲዮ ቪድዮ ከየር ነገር ይዛችሁ እንድትመጡ ተስፋ አለኝ ብላለች እህታችን። በነገራችን ላይ እንደዚህ እንደዚህ አይነት ብዙ ብዙ ኮሜንቶች ሲጻፉ በኮሜንት መሰረት ብዙዎች የሚለወጡበት ብዙዎች ሀሳባቸውን የሚቀይሩበት የተጣሉ የሚታረቁበት የተራራቁ የሚቀራረቡበት ብዙ ሀሳቦችን የምናይበት ኮሜንቶች ይጻፋሉ። ምክንያቱም ከአንዱ አንዱ የተሻለ አስተሳሰብ ስለሚኖረን መጥፎ አስተሳሰብ ያለው አለ፣ ጥሩ አስተሳሰብ ያለው አለ። ስለዚህ ሁላችንም እንደየፊናችን ሀሳባችንም የተለያየ ስለሚሆን ኮሜንት መጻፋችን ለነሱ በጣም ትልቅ አስተዋጽኦ አለው ማለት ነው። ይሄ በጣም አሳዘኔ በጣም ይወድሻል ደግሞ ያፈቅርሻል። ባክሽ ፍቅር ተረ ፍቅሩን ተቀበይና እንደዚሁ ቀደም፣ በሰላም በፍቅር ጣልቃ ሳታስገቡ አብራችሁ ኑሩልን ይላል። እንግዲህ ያው በዚህ ቪዲዮ የመጨረሻ እንትን ላይ እየደረስን ይመስለኛል። ሰላማቸው ወርዷል። መቼም ብድግ ስትል ድጋሚ ይጣላሉ ብዬ አላስብም፣ ግን እንደ ትናንት ቪዲዮ ፈት ያልኩበት የለም። ፉፉዬ በጣም ይወድሻል ከልቡ ያስታውቃል። ታረቁ በቃ ብላለች እህታችን። ደሞ እዚ ጋ እኔ እንደ ትናንት ቪዲዮ ሆዴ ንፍር ማለት መጀመሪያ ብዙዎቻችን ርዕሱን አይተን ደንግጠናል። ስንገባ ግን ሌላ ነገር ነው ያየ ነው የተሯረጡበት ፓርት፣ በጣም ነው ያዝናናኝ፣ እኔ ማለት ነው በተለይ ብሩኪ እኔ አልገባኝም ነበረ መጀመሪያ ላይ ማለት ነው። አይቻሉ የተደጋገመ እንትን ብሎ ማለት ነው፣ ግን ያነሳው ነገር አላወቅኩትም ነበረ እና በቲክታክ ወስጆ ብዙ ሰው አይቶት ግን ነገሩኝ ጫማውን። ተመልሶ መጥቶ ያነሳው ጫማውን እንደሆነ አልገባኝም ነበር፣ እውነት ለመናገር ማለት ነው። ምን እንዳነሳ ዞሮ ሲያነሳ እንጂ ጫማ መሆኑን አላወቅኩም። እና እንደዚህ ነው የምታርበደብዶ የኛ ልጅ እንደምታዩት ማለት ነው። ግን በጣም ብዙ የሚያስተምር ነገር አለው የትናንቱ ቪዲዮ ውስጣችሁ ላይ አንድ ሰው ለሚወደው ሰው ምን ያህል መሥዋዕት እንደሚከፍል ፍቅርዬ በጣም አሳይታናለች። ራሷን አደጋ ላይ ጥላ ነው፣ ገባችሁ? እንደዚህ በህመም አሟረት በራሱ ራስ ላይ ምን ያክል ጭንቀት ላይ እንደሆነች የሚያሳይ ነገር ነው። እና እንግዲህ እነሱን ለማስታረቅ የሄደችበት መንገድ በጣም የሚያስመሰግናት ወይም ደግሞ የሚያስደንቅ እንትን ነው። ያው ብዙዎች በዚህ ዘመን የራሳቸው ጉዳይ ተጣልተው ተለያይተው ይቅሩ በሚባልበት ዘመን እሷ ግን እንዴት ነው ፍቅርን በምን መልክ ማሳየት እንዳለባት ስሟን ኖራ እያሳየች ያለች ልጅ ናት። በዛ ላይ ደግሞ ሁለቱም ከልባቸው እንዳልሆነ አይተንበታል ይሄ ቪዲዮ ጸባቸው ከልባቸው እንዳልሆነ አንዳንዴ ታቃላችሁ ሰዎች እየተዋደዱ ብዙ ነገሮችን አብረው አሳልፈው በነገሮችና በልህ በተለይ ወንድ ልጅ በልህ ነው ልህ ምላጭ ያስወጣል ይባላልና በልህ ተነሳስተው ማያደርጉት ነገር የለም እነዚህ ልጆች እንግዲህ ፍቅር ፉፉ ትክክለኛ አፍቃሪዋ ነው ብሩኪ ደግሞ ወዳጇ ነው የፉፉዬ አብሮ አደግ የእሷ ደግሞ ወዳጅ ጓደኛዋ ነው። ገባችሁ? ግን ፉፉም የሚያደርገው ነገር እነሱን እንዲያራርቃቸው በቃ እልህ እንዲይዘውና ብሩኬ አላስፈላጊ ነገሮችን እንዲያደርግ ያደርገዋል። ገባችሁ? ፉም ፉፉም ደግሞ እንደ አፍቃሪነቱ ማንኛውም ወንድ ሊሰማው የሚችለው ነገር ነው። እዚህ ጋር በጣም ብዙዎችን እንትን እያለ ያለው እኔ ፉፉዬን ምንም የምጠላበት መንገድ የለም። የእውነት እንደ ወንድሜ ሳየው በጣም የሚያሳዝነኝ በጣም ነው የምወደው፣ እውነት ለመናገር ማለት ነው። ሁሉንም በሚዲያ ነው አለማቃቸው። ግን ደግሞ አይታችሁ የምትጽፉት ነገር አለ ሰው ላይ የምትስሉት እናንተ የምትሉት ለነገ ተስፋ የምታረጉት በውስጣችሁ ላይ የሚሰማችሁ ነገር አለ ማለት ነው። አሁን ላይ እንዲህ እንዲህ እንዲህ እንዲህ ባልላችሁም ጊዜው ደርሶ የምናየውና የምነግራችሁ ይሆናል እና ፉፉዬን እንዲሁ ሳይሆን የሚያሳዝነኝ ወንድሜ ነው። ምናልባት በተሰጠው እዚህ ላይ በተሰጠው ስራ ሰው የተሰጠው የየራሱ ታለንትና ችሎታ አለው። እንዲጠፋ መፈለግ የለብንም። በቃ እንደ አንድ ሰው ሆነን እናስብ። ፉፉዬ የተሰጠው ታለንት ይኖራል። እኔ የተሰጠኝ ታለንት ይኖራል። ፍቅር የተሰጣት ታለንት ይኖራል። ከፈጣሪያችን የሚሰጠን ጸጋ አለ ገባችሁ? ለእያንዳንዳችን ማለት ነው። ግን ያንን ጸጋ የለኝም ብለን ደግሞ ከዛ ነገር መሸሽ አንችልም። እውነታው ማለት ነው። እውነታውን ስነግራችሁ ለምሳሌ አሁን ፉፉዬ ፉፉዬ እና እኔ አብረን ብንቆም እኔ እሱ ተወዛዋዡ ብትሉኝ የማቆ ታሪክ የለም። ምክንያቱም እሱ ይችላል በደንብ ብዙ ዋዜሳ፣ እኔ ደናበራለሁ። እሱ ፊት በሆን፣ እሱም ደግሞ እኔ ሳምሬ። እናንተ እስኪ አንድ ሰው ኢንተርቪው ያርጉ ምሳሌ ልበላችሁ እና ቢባል እኔ ቅልጥፍ ብዬ ኢንተርቪው ማድረግ እችላለሁ። ገባችሁ? አንደኛ ቃላት መደጋገም በጣም አሁን ፉፉ ላይ ብዙዎች የሆነ የሚያስደስት ቃላት አይናገርም፣ ቃላት ይደጋግማል። ብዙ ብዙ ነገሮችን ያ የተሰጠው ጸጋ ነው። በቃ ልጁ ምንም ሊቀይረው የማይችለው ነገር ነው። መጀመሪያም እሱ ብሏል፣ እኔ የዩቲዩብ እንትኑም የለኝም ፍላጎቱም የለኝም ታለንቱም የለኝም በቃ እኔ የማውራት ችግር ችሎታ የለኝም ብሎ ፍቅርዬ፣ ከፍታ ስትሰጠው እንኳን እሷ እንድታድግለት እሷ እንድትለወጥ እሷ እንድትሰራ ነው እንጂ ፍላጎት የነበረው እሷ ከፍታ ባሰጠው ዩቲዩብ የመክፈት ዓላማ የለውም። ፉፉዬ ከመጀመሪያው ጀምሮ ስትከታተሉ ነበራችሁ ማለት ነው እሷ ግን ከፍታ ሰጠችው። አንደኛ ብዙ ሰው ክፈች እያላት ነበረ፣ ሁለተኛ እሷም ትሌኗ ፍላጎቱ ስለነበራት ከፍታ ሰጠችው ማለት ነው። ገባችው። ስለዚህ ያልተሰጠውን ጸጋ ደግሞ እንዲኖርባት ፈልጉ። በቃ የተሰጠውን ነገር ጨርሶ ተወጥቶ ቢወጣ ደስ ይለኛል። እኛ ስላልን አደለም። ውጪም ግቢም በህይወታቸው አስወጪም አስገቢም ስላልናት አደለም። ችል የምትወጣውም ሆነ የምትገባው ደግሜ የምነግራችሁ ነገር እውነት ለፍቅር የምታስቡላት ከሆነ ሌላ ጭንቀት ባትሆኑባት ደስ ይለኛል። በጣም ብዙ ኮሜንቶች እያየው ነበረና፣ ወደ ራሷ የምትመለስበትን መንገድ ወይም ደግሞ እናንተ የምትፈልጉትን ሆና እንድታገኟት በጸሎት ብቻ አስቧት። ኮሜንት ላይ ጫና አትፍጠሩባት። እውነቴን ነው የምነግራችሁ። ሰው በጫና ታውቃላችሁ፣ ማይሆን የማይፈልገው መስመር ውስጥ ይገባል። እና በተቻላችሁ መጠን በኮሜንት ጫና ሳይሆን ዝም ዝም ብላችሁ ጸሎት እስኪ ጸሎት አድርጌ ጸሎት የተሰማ ብለን እስኪ ለማውራት ብቁ ሁልጊዜ ነገሮችን ማለት ጨምቀን በመያዛችን እኮ ወይ ሰድበን ወይ የሆነ ነገር ያን ሰው እንዲወድቅ አድርገን መለወጥ አንችልም። ስለዚህ በተቻላችሁ መጠን እኔ ኮሜንት እያየኝ ራሴም በራሴ እየታዘብኩኝ ስለሆነ ነው የምንመክራችሁ። እንደህት ነው የምነግራችሁ። እንደህት ነው የሚሰማኝን ስሜት ነው፣ የጋራ ስሜት ነው ማካፈላችሁ፣ እኔ ማለት ነው። እና በተቻላችሁ መጠን በቃ ለሚሰሩት ስራ እንዲለወጡ ልጆቹ ድጋፍ ከዛ ውጭ ደግሞ በጸሎት ብታስቧቸው ደስ ይለኛል። የሚያዋጣው ነገር እሱ ስለሆነ ማለት ነው። ፉፉዬ በደንብ እኔ እንጃ በቃ ማለት እሱ በተሰጠው ታለንት ይቀጥላል እኮ እዚ ጋ ሄደች። ያልተሰጠውን ነገር እንዲወጣ ወይ እንዲያደርግ ነገር ማድረግ አንችልም። እኔ አሁን አንዳንድ ጓደኞች ያሉ በልምድ በጣም በነገራችን ላይ ቃላት መደጋገብ ለሰሚው ሰው አሰልች ነው። ይሄን አቃለሁኝ አምንበታለሁ። ለምን እኔ የሚትዩበር ጓደኞች ስላሉኝ፣ ግን በጣም ነው የምቆጣቸው በውስጥ እነሱ ስምንት ደቂቃ አስር ደቂቃ ቪዲዮ እንዲረዝምልን እያሉ አንዳንድ አንድ ቃላትን ለምሳሌ አሁን ፉፉዬ ማለት ማለት ማለት የሚላትን ነገር ሲደጋግም እንዴት ነው ጆሮችን የሚያሰለቸው? እንደዛ ማለት ነው። ከዛ ምን ይሆናል ልምድ ይሆንና አስቀያሚ ነገር ሆኖ ይቀራል። በውስጥ እንኳን ሲያወሩኝ ያንን ቃል እየደገሙ ነው የሚያወሩኝ አንዳንዶቹ። ይቅርታ አድርጉኝ፣ በማፍጠኛ ምን ሰማቸው ልጆች አሉ ብታምኑም ባታምኑም ማለት ነው። እየሰለቼ ማለት ነው። ለምን በአንድ ደቂቃ የሚያልቀው ሁለት ደቂቃ ሁለት ደቂቃ የሚያልቀው ሶስት ደቂቃ እያረዘሙት። ለምን ቃላት በመደጋገም የሚጠቀሙት ነገር ስላለ፣ ያ ደግሞ በልምድ አንዳንዴ በራሳችን ችግር የምናመጣው ነው። ሌላው ደግሞ በተፈጥሯችን አንዳንድ ሰው ፈጣን ነው፣ አንዳንድ ሰው እንትን ነው። በቃ ሁሉም ሰው የተሰጠው ነገር አለ። እኔ አሁን ጓደኞች፣ ለምሳሌ አሁን እንደዚህ ስለምፈተፍት ሀሳብ ስለምሰጥ፣ ያችኛውን ጓደኛ አንቺ ይሄን ቪዲዮ መስራት እኮ አለብሽ ብዬሽ ማለት አልችልም። ለምን የተሰጠው ሁሉም የተሰጠው ጸጋ አለ። በነገራችን ላይ የትዩ በጣም ቅልጥፍና ይጠይቃል። ለእንቅልፋም ሰው እንደዚህ ለሚያዘጋ ሰው አይሆንም፣ ወይ ደግሞ ተስፋ ለሚቆርጥ ሰው አይሆንም። ትግስት ይጠይቃል የትዩም ማለት ነው። ዝም ብሎ ተነስቶ አይደለም ማንም ሰው እዚጋ የሚደርሰው። ምናልባት ዛሬ ላይ እንደው እንደኛ ምላስ የሆነ ኖሮት ቀልጣፋ አርጎ ማውራት የሚችል ምናምን በአሁኑ ሰዓት በጣም ቀላል ነው የትዩም ማለት ነው። በተለይ ሰው ሀገር ላይ ስትሆኑ በእኛ እኛ እኔ አሁን በዛኛው ቻናሌ በጀመርኩበት ሰዓት ፍትፈታ የሚባል ነገር ያን ያክል አይታወቅም። ማንም አያችሁም የራሳችሁን ነገር ይዘች ነው የምትባዩ ምናምን ምናምን። አሁን ደስ በደጋፊ ተከፋፍላችሁ አ ለምትሰሩት ሰዓት ለመሙላት ሙሉ ቀን የምትቀመጡበት ቀን አለ ብዙ ነገር። እኔ አሁን ይሄኛውን ቻናል ሰራውበት አለልም በእናንተ በእናንተ ከፈጣሪ በታች ቶሎ ነው ሙኒ የሆነው ደስ የሚለው ነገር ይው አሁን ማለት ነው። ግን ደግሞ በዛኛው ቻናሌ ደሜን መስዋዕት ከፍዬበታለሁ ደሜን ማለት ትችላላችሁ። ስለዚህ ዩቱብ እንደምናየው እንደምናወራው ቀላል አይደለም። ሚዲያ ላይ ስትወጡ በተለይ እንኳ እንደነሱ ብዙ ኦዲንስ ኖሯችሁ ለኦዲንስ ምን ልናገር ብላችሁ የምትጨነቁበት ቀርቶ ትንሽም ኦዲንስ ቢኖራችሁ ምን መናገር አለብኝ የሚለው ነገር ራሱ ያስጨንቃችኋል። አንዳንዴ ካሜራ ተደቅኖ ካሜራ ውስጥ አታስቡ፣ መናገር ካልቻላችሁ፣ ካሜራ እያሰባችሁ ከሆነ ድንብር ብራችሁ ነው የሚወጣው። ሲጀምር ማለት መስራትም አትችሉም። የፍላጎቴ በጣም በቃ ካሜራ ላይ የሆነ ብቻ በተለይ ካሜራ የመቀረጽ ኢንተርቪው የማድረግ ምናም ፍላጎቱ አለ ከዚህ በፊት ክህሎት ሚዲያ ላይ ቀርቤ ከአንድ ሰዓት በላይ ሳወራ እውነት ለመናገር አንድ ሰዓት ቀርቶ ግማሽ ሰዓት ያወራኋል መሰለኝም፣ ኢቭን የቀረፀኝ ልጅ ራሱ በቃ ፍዝዝ ብሎ ነበር ሲሰማኝ የነበረው ማለት ነው። ለምን በቃ ታሪኩን ከልቤ ውስጤን አውጥቼ ስናገረው ያላችሁበትን ቦታ ራሱ ትረሳላችሁ። እና መሆንና መምሰል ይለያያሉ። አሁን እነሱ እየመሰሉ ስለሚሰሩት ነው ትንሽ ውስጣቸው ላይ ያለው ስሜት ያልተገለጠው እንጂ ሆነው ቢሰሩት እዛ ቦታ ላይ ያ ነገር እውነት ሆኖ ቢሰራ ኖሮ እመኑኝ ከዚህ በላይ ሊሆን ይችላሉ። ራስ ማጥፋት ይኖራል፣ ራስን መጉዳት ይሆን ይችላል፣ መደባደብ፣ ብዙ ነገሮች ይኖሩበታል። ግን ደግሞ ይህ ስራ ነው በቃ አንድና አንድ ስራ ነው። በስራ ምክንያት ደግሞ ማንም ማንም ሊሰድብ አይችልም። ፉፉ መሰደብ የለበትም። ፍቅር እየመሰደብ የለባትም። ሰርተው ይለወጡ። ኦኬ፣ ተስማምተን ሰርተው ይለወጡ። ለዛም ለዛም አጨብጭቡ። ከዛ ውጭ ግን ከልባችሁ፣ የልብ ስር ጥላቻ ያለባችሁ በፊት እንወዳችኋለን ስትሉ የነበራችሁ ሰዎች ግን ወደ ራሳችሁ ብትመለሱ ደስ ይለኛል። ለማንኛውም በጣም አረዘምኩባችሁ ዛሬ። ምን ቤተሰቦች፣ ቪዲዮ ላይክ፣ ሰብስክራይብ እያረጋችሁ አብራችሁን ቆዩ። በዚህ አጋጣሚ እንግዲህ ሌላ ሰው ሊፈተፈትላቸው የምትፈልጉት ካለ ከዚህ በፊት አስቀምጡ ብዬ ነበረ ግን እናንተ ማንንም ሰው አንፈልግም ከእነሱ ውጭ ብላችሁኛል። እንግዲህ በየቀኑ እነሱ በየቀኑ ደግሞ መስራት አለብኝ እኔ እኔ ምክንያቱም ትንሽ ነው ቪዌ ትንሽ ነው ሰብስክራይቤ። ስለዚህ ሰብስክራይቤን ለማሳደግ መስራት አለብኝ። ምን ልስራ፣ ምን ልስራ በእነሱ በየቀኑ ጋይስ። ለማንኛውም እወዳቸዋለሁ። መልካም ጊዜ ሆነላችሁ። ቻው ቻው